በአርባ ደቂቃ ውስጥ 10 ሚሊዮን ዶላር የማውረድ አቅም አለው። በገዳም አባቶች ስም ነው በንጹሐን ገዳም አባቶች አሁን እሱ ያቃጥላል። ከምሬ ናምላቸው አተርፍ ባይ አጉዳዮች ስለሆኑ ነው። የዛኛውንም ሰይ ስትመለከቱት እየተነገረው እሚደግሞ አባት አሉ ዶላር ይዘግባ ሸጣ ለእነዚህ ሰዎች ሰታቸዋለች። ታማ አሁን እያስተመማት ነው። አልጠግባይ ከሆነ እዚህ መስመሩት ቶሎ ይገባላቸዋል። አይናችሁ ላይ የሚደግሙ የጠንቋይ ተላላኪዎች ከመቼውም ጊዜ በላይ በርክተዋል። ሰዎች በምትመለከቱት አይነት ሁኔታ ከሉሲፈር ጋር ኮሚትመንት ገብተው ሰዎችን እያለ ከዛ ላይ ያሰው እንግዲህ እንደመሰከረው በትክክል ዶላር ሲወርድ አየሁ ነው የሚለው። ሰላም፣ ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች ያው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የዛሬው መርሃ ግብር እስከ ዛሬ ከማቀርባቸው ትንሽ ነው በይዘት ለየት ያለ ነው። ነገር ግን ብዙዎችን የሚያስጠነቅቅ ስለሆነ፣ በተለይ ደግሞ በሚሊዮን የሚቆጠር ብር ያላቸውን ባለሀብቶች የሚያስጠነቅቅ ስለሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ የጥንቃቄ መልእክቱን በዛም ደግሞ መርሃ ግብሩን እንድትከታተሉ እፈልጋለሁ። እርግጠኛ ነኝ ብዙዎች ትጠነቀቁበታላችሁ፣ ትማሩበታላችሁ ብዬ አስባለሁ። ለዛሬው እንግዲህ መርሃ ግብር ምክንያት የሆነኝ አንዲት እህት በቲክቶክ አካውንቷ ላይ የለቀቀችው ቪዲዮ ነው እና ያንን ቪዲዮ ሳይ በጣም ገርሞ የተወሰኑ ነገሮችም በራሴ መንገድ ጎግል ላይ ሪሰርች ለማድረግ ወይም ደግሞ ጎግል ላይ ለመፈለግ ሞክሮ ነበር ትንሽ ነገሮች በዛ ጉዳይ ላይ አግኝቻለሁ። እሱንም የማካፍላችሁን የሚሆነው። መጀመሪያ ግን ወደ ተከሰተው ነገር ልውሰዳችሁ። እች ሴት እንግዲህ ስትናገር የምታውቀው ሰው ነው የነገራት። ምንድን ነው ያላት፣ አንድ ጓደኛዬ ከገዳም የመጡ አባቶች አሉ። ሉባን ዘከር በተባለ ዕጣን አማካኝነት ዶላር ያወርዳሉ። ስለዚህ የሚፈልጉት ምንድን ነው የእነሱ አካውንት ስለማይንቀሳቀስ ጥሩ የገንዘብ እንቅስቃሴ ያለውን ገንዘብ ያለውን ሰው ይፈልጋሉ። ስለዚህ በኮሚሽን የምትሰራ ከሆነ ይልና ያገናኘዋል። አንድ ጓደኛ ከገዳም የመጣው አባቶች እንዳሉና ሉባን ዘከር የተባለ ዶላር ማውረድ የሚችል ዕጣን እና ጥበቡም እንዳላቸው እና እነሱ የሚፈልጉት ብራቸውን ትራንዛክት የሚያደርግላቸው ጥሩ የባንክ እንቅስቃሴ ያለው ሰው ምክንያቱም እነሱ ምንም አይነት እንቅስቃሴ አልነበረውም አካውንታቸው ይለኛል። እንዲ ወንጀል ነገር ቢኖረው ስለው አይ ምንም አይነት ወንጀል የለውም። ስርቆት አይደለም፣ ንጹሕ ዶላር ነው የሚያወርዱት። ምንም ከወንጀል ጋር የሚያገናኛቸው ነገር የለም። አንተ ንግድ ስራ ላይም ስለሆንክ እንቅስቃሴ አሪፍ ስለሆነ የእነሱን ብር እያንቀሳቀስክ አንተ መጠቀም ያለብህን ኮሚሽን ትጠቀማለህ አለኝ አለ። ከእነዚህ ሰዎች ጋር ማለት ነው እንግዲህ። እነዚህ ሰዎች በተለይ አንደኛው ትልቅ አባት ናቸው ነው ያለችው፣ ትሰሙታላችሁ። ቪዲዮን እና ጋርድ አላቸው። ከዚህ ሰው ጋር ይገናኙና እና ነው ቦታውን ሁሉ ጠቅሰዋለች። እና ኮተቤ 02 ነው ያለችው። እዛ አካባቢ ይገናኛሉ፣ ሆቴል ይገባሉ። አንደኛው ፎርድን የያዘው አንደኛው ደግሞ ፒክፕ ነው መገኞቹን ሃይሎክስ ይዟል። እንግዲህ በዚህ ደረጃ ተሳክቶለት የሚያጭበረብር ሰው እንደዚህ አይነት መኪኖችን አይደለም፣ ከዚህ የበለጡ ውድ መኪኖችን ቢይዝ ያን ያህል የሚያስደንቀል ሊሆን አይገባም። ምክንያቱም የላብ ውጤት ስላልሆነ ማለት ነው። እና ያ ሰው እዛ ቦታ ላይ ይሄዳል። ከገዳም የመጡት የተባሉት አባት መጡ ተባለ። ሆቴል ተከራዩ፣ እዛ ውስጥ ገቡ። ለዛ የሚሆን ሳጥን ፈርኒቸር አሰሩ፣ እዛ ላይ እንደተገለጸው ማለት ነው። እዛ ኋላ ከገዳም ጡት የተባሉት አባት በስርዓት ደገሙ ከዛ በላይ ያሰው እንግዲህ እንደመሰከረው በትክክል ዶላር ሲወርድ አየሁ ነው የሚለው አሁን ትልቁ ነጥባችን እዚህ ጋር ነው ከዛ በኋላ ግን የተሸወደውን ሽወዳ ቪዲዮ ላይ ተሰሙታላችሁ። ከዛ በኋላ አንድ ክፍል እንደሚያስፈልግና ሳጥን እንደሚያስፈልግ ዶላሩ ሲወርድ ማከማቻ፣ ከዛ ቤቱንም ተከራዩ ሳጥኑንም ፈርኒቸር ቤት ኦርደር አድርጌ አሰራሁኝና ሀሙስ ቀን ወይ ቅዳሜ ቀን ነው ይሄ ነገር የሚሰራው ተባለና ቅዳሜ ቀን ተገናኘን። ገባን ወደ ክፍሉ፣ አንዳንድ ሻማ ተሰጠን። ከገዳም የመጡ አባት የተባሉት ሰውዬ መድገም ጀመሩ። ረጅም ሰዓት በስነስርዓት ደገሙ። ብታምኝም ባታምኝም ሳጥኑ እያየሁት በዶላር ሞላ አለኝ። እዚህ ጋር ለነገራቸው የፈለግኩት ምንድን ነው? ከመቼውም ጊዜ በላይ ከተማችን ውስጥ በተለያየ አይነት ዘዴ የሚያጨበረብሩ ቁጭ በለዎች በስተዋል። የዚህኛው ግን ለየት የሚያደርገውእና የሚያስፈራው ምንድን ነው? መተትም ጭምር የታከለበት መሆኑ ነው። መጀመሪያ ምንድን ነው የሚደረገው? የከተማችን ጥሩ የባንክ እንቅስቃሴ ያላቸው ሀብታሞች ታርጌት ሲደረጉና እነዛን ሰዎች የሚያባብል ደላላም ልትሉ ትችላላችሁ፣ ይላክባቸዋል፣ ያጠናቸዋል። እንደምንም አባብሎን በስራም በምንም ሰበብ ይቀርባቸዋል። ከዛ በኋላ ይህንን ውስዋስ ያቀርብላቸዋል። እኔ ዶላር የሚያወርድ ምናምን እንደዚህ አይነት አባቶች አሉ የሚለውን ነገር እና ያ ሰው አልጠግባይ ከሆነ እዚህ መስመሩት በቶሎ ይገባላቸዋል። ምክንያቱም እናንተ አባቶች እያሉ እንደዚህ በዚህ አይነት ምናም ስትባሉ ቶሎ አእምሯችሁ ላይ ሊመጣ የሚገባው መተት ነው። ስለዚህ በመተት ደግሞ የትኛውም ገንዘብ ሊበዛ አይችልም። ለጊዜው በተሰራው መተት፣ አይናችን ላይ በተሰራው መተት የበዛ መስሎ ቢታየንም ከደቂቃዎች በኋላ ከእንቅልፋችን ስንነቃ የምንጋፈጠው እውነት ግን መራራ እውነት ነው። ይህንን በደንብ በተለይ ገንዘብ ያላቸው ሰዎች ታርጌት ያደረጋቸው ሰዎች ልትገነዘቡት ይገባልና ይሄም ሰው የተሸወደበት መንገድ ያ ነው። የተሸወደበት መንገድ ያ ነው እና በኋላ ግን አንድ ጓደኛው ጋር ይደውልና ያለውን ነገር ሲነግረው ያኛው ጓደኛው ደግሞ የሆነውን ወይም ደግሞ የሚያውቀውን እውነት ይነግረዋል። እንዳትሸወድ ግቢ ገብርኤል አካባቢ ትመላለስ የነበረች ሴት እንዲህ አይነት ነገር ገጥመዋታል ይለና ልጅቷ ስትናገር እንደሰማችሁት ወይም ደግሞ እንደምትሰሙት የሚያቀውን ይነግረዋል። ከዛ በኋላ ያ ሰው ኦልሞስ 99 ሺህ ብር አካውንቱ ላይ አስገብቷል። ባንክ ደውሎ ሲጠይቅ ከ99 ሺህ ብር ውጭ የገባ ገንዘብ እንደሌለ ነው የተነገረው። ያው ማጭበርበር ነው ዞሮ ዞሮ። እና ይሄ የሆነው በምንድን ነው የሚለውን ስንመለከት እንግዲህ ቪዲዮ ላይ እንደሰማችሁት እህታችን ስትናገር ከገዳም የመጡ አባቶች እንዳሉ እና ሉባን ዘከር በተባለ ዶላር የሚያወርድ ዕጣን አማካይነት ነው ያለው። እና እንግዲህ ምንድነው ሉባን ዘከር ብዬ ነበር። ከዚህ ስለማላቀው እንግዲህ በአረብኛ ሉባን ዘከር አረብኛ እንደሆነ አንዲት እህት ቪዲዮ ቲክቶክ ቪዲዮ ላይ ስትናገር ሰምቻለው። ዞሮ ዞሮ ግን የዕጣን ዓይነት ነው። ያንን ዕጣን ተጠቅመው ነው እንግዲህ ድግምቱን ነው የሚያካሄዱት። እና አንዳንድ ሰዎች እንደውም የዚህን የዕጣን የተለያዩ ጥቅሞች ሲናገሩ ሰምቻለሁ። እዛ ውስጥ አልገባም፣ የፕሮግራሚም ዓላማም ስላልሆነ ደግሞ እርግጠኛ ነው አይደለም የሚለውን ነገር ለማድረግ ሪሰርች ያስፈልጋል። እዛ ውስጥ አልገባም። ትልቁ ነገር ግን ምንድነው ሰዎችን ማስጠንቀቅ፣ ሰዎችን እንደዚህ አይነት መሸወዱ እንዳይገቡ ቅድመ ጥንቃቄ እንዲያደርጉ መንገር ነውና። ሉባን ዘከር ምንድን ነው ብዬ ስገባ የተለያዩ ነገሮችን አየው። ግን እንደው በጣም ከገረሜና ካስደነገጠ ነገር አንዱ ልንገራችሁ። ምንድን ነው የሚለው ሉባን ዘከር እጣነ ዘካርያስም ይሉታል። እንግዲህ አንዳንድ ነገሮችን ለመመልከትና ለማጣራት እንደሞከርኩት ጉግድም ላይ ገብቼ እንዳየሁት ማለት ነው እና ጥቅመውን ሲናገሩ እነዚህ ደግሞ ምንድነው በትክክለኛው ወይም ደግሞ በፊት ለፊት አካውንታቸውን ስልክ ቁጥራቸውን አስቀምጠው መፍትሄ እንሰጣለን የሚሉ የኦንላይን ምንድን ነው የሚባለው የኦንላይን ነጋዴዎች ናቸው። እና እነሱ ቲክታክ አካውንት ላይ እንደምናየው ፌስቡክ አካውንት ላይ እንዲህ የሚል ነገር አየው፣ አስማተ ሰለሞንን ለመዋረስ ልብ አድርጎ አስማት ነው አስማተ ሰለሞንን ለመዋረስ እንግዲህ የድግምቱን አይነት ነው የሚነግሯቸው ገንዘብ ለማውረድ አሁን ልክ ይሄንን ሰው ሊሸውሉት እንደነበረው ማለት ነው ለመሰውር እና ሌሎች ረቂቅ ሚስጥሮች ነው የሚለው ስለዚህ ይህን ጠቅለን ስንመለከተው ዞሮ ዞሮ ይህንን ዕጣን የሚጠቀሙበት እነዚህ ሰዎች ለድግምትና ሰዎችን ለማፍዘዝ በተለያየ ምክንያት ከዚህ የምንሰራው መርሃ ግብር ከመተት ጋር የተያያዙ ነገሮችን ተግባራዊ ለማድረግ ነው። እና ይህንን ታርጌት አድርገው ነው እንግዲህ ይህንን ሰው ኢላማ ውስጥ የከተቱት ማለት ነው። እሷ ሜንሽን ያደረገችውን ሰው ግን በጣም የገረመኝ ምንድነው አንድ ጓደኛ የነገረኝ ብሎ ለእሷ የነገራት ስለ ጓደኛው እዛ ጋር የጠቀሰው ነገር አለ እና ከዛ አንድ ጓደኛ ጋ ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቆብኝ። በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት ሀያ ሚሊዮን ስትለምን እምቢ ያለችውን ቤት በአስራ አምስት ሚሊዮን ሸጣ ብር ሰታቸው፣ ከዛ በኋላ ልታገኛቸው አልቻለችም። አሁን ከባድ ህመም ላይ ናት፣ እኛ እያስታመምናት ነው የምንገኘው፣ ወደ ራሷ እንድትመለስና። እንዲች ብለህ እንዳታስገባ ሳጥኑን ከፍተ ብታየው ጨርቅ ነው የምታገኘው ውስጡ አልኝና ሰውየው የሚደግመው ዓይንህ ላይ ነው፣ እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ። የቤቱ ቁልፍ ደግሞ እንዳጋጣሚ እኔ ጋር ነበር፣ የሳጥኑ ቁልፍ ግን እነሱ ጋር ነበር። ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው። ጓደኛው ተብየው ራሱ ተባባሪ ነው ማለት ነው እንግዲህ። ጓደኛዬ ብሎ ነው የነገራት እና ጓደኛዬ እንዲህ ያለኝ አባቶች አሉ ምናምን ካለው ከነዛ ሰዎች ጋር ይሄኛው ጓደኛ ተብየው ግንኙነት ነበረው ማለት ነው። አመቻችቶ ያቀበለው እሱ ነው። እንደዚህ አይነት ጓደኛ አለ በዚህ ሰዓት። በጣም የሚያሳዝነው ነገር ምንድን ነው እንግዲህ፣ በእንደዚህ አይነት ሁኔታ ታርጌት ተደርጋ እንዳልኳችሁ ይሄ አተርፈባያ ጉዳይነት ነው። ማወር የተሻለ ያለንን በቃን ሳንል ሌላ ሌላ ተስገብግበን ሌላ ነገር ለማግኘት ስንቸኩር የራሳችንን የምናጣለን እና ግቢ ገብርኤል አካባቢ ሃያ ሚሊዮን ብር ተሰጥቷት እምቢ ያለችውን ቤት በአስራ አምስት ሚሊዮን ብር ሸጣ ለእነዚህ ሰዎች ሰጣቸዋለች። ታማ አሁን እያስተመማት ነው ያለ ነው ብሎ ነው ምስክርነት የሰጣት እና ይቺ ሴት እንግዲህ ልክ እንደዚህኛው ሰው ዶላር ይወርድልሻል፣ ይህን ያህል ዶላር ታገኛለሽ ብለው ወስውሰዋት ነው ሀያ ሚሊዮን ብር ላይ እምቢ ያለችውን ቀንሰ አምስት ሚሊዮን ብር አስራ አምስት ሚሊዮን ብር ሸጣ ያንንም አስራ አምስት ሚሊዮን ብር አልተጠቀመችውም ለእነዚህ ቁጭ ብለው የሰጠቻቸው ልክ ያኛውን እንደዛ አጭበርብረው ሊሰውሩ እንደነበረው ተሰወሩ ማለት ነው። ከዚህስ በኋላ ስንት ሰዎችን በነዚ አይነት ሁኔታ ለማደንዘዝ ኢላማ ውስጥ ከተዋቸዋል። ከተማችን ውስጥ በየዕለቱ የምንሰማቸው ነገሮች በጣም አስደንጋጮች ናቸው። በተለይ ግን ይሄ ከመተትና ከድግምት ጋር ሲሆን ይከፋል። ለዛም ነው እንግዲህ ብዙ ጊዜ መርሃ ግብር ስንሰራ ስለ አስማት፣ ስለ ድግምት እየተናገርን ተጠንቀቁ፣ ይህንን መከላከል የምትችሉት በዚህ ነው፣ ስገዱ፣ ቁረቡ፣ ጸልዩ የምንለው ያለ ምክንያት አይደለም። ሰዎች በምትመለከቱት አይነት ሁኔታ ከሉሲፈር ጋር ኮሚትመንት ገብተው ሰዎችን እያደነዘዙ ነው። ማደንዘዝ ብቻ አይደለም፣ ንብረቶቻቸውን እየቀሙ ነው። ግቢ ገብርኤል አካባቢ የተባለችው ሴት ለዚህ ምስክር ነች። እሷን ብቻ አይደለችም። የታሪኩ ዋና አስኳል ሆኖ የቀረበው ግለሰብም በዛን ያህል ደረጃ ኢንሚላይን አይዘረፍ እንጂ ታርጌቱ ተደርጎ የነበረ ነው። ስለዚህ ይህንን ፕሮግራም በአጋጣሚ ለመከታተል እድሉን ያገኛችሁ። በተለይ ደግሞ የገንዘብ እንቅስቃሴያችሁ ጥሩ ሆኖ ኢላማ የተደረጋችሁ ሰዎች እንደዚህ አይነት ነገር ካላችሁ ተጠንቀቁ ለማለት ነው። አንድ የሚዲያ አላማ ምንድነው? የሰዎችን ሕይወት ከማትረፍ ባሻገር እንዲህ አይነት ወቅታዊ ሁኔታዎች ሲከሰቱም ደግሞ ሰዎችን ማዳን ነው። ሰዎችን ማዳን ቀድመው ከመሸወዳቸው በፊት ቀድመው እድሜ ልካቸውን ለፍተው ያካበቱትን አንጡር ሀብት እንዳይዘረፉ ማድረግ ነው። ይህንን ያልሰሙ ሰዎች ምናልባትም ደግሞ ምናልባትም ደግሞ አተርፍባያ ጉዳዮች ታርጌት ሊደረጉ ስለሚችሉ ንብረታቸውን ሊሸጡ ስለሚችሉ ንብረታቸውን ሊያጡ ስለሚችሉ ቀድሞ ማስጠንቀቁ እጅግ ወሳኝ ነው ብዬ አምናለሁ። እንግዲህ እዚህ ላይ እንድናነሳቸው የምፈልጋቸው የተወሰኑ ነጥቦችን ይዣለሁ። አንደኛ፣ እነሱን በግልጽ ተናግረውታል። ምንድን ነው ጣነ ዘካርያስ የሚባለው ሉባን ዘከር ደብተራዎቹ ፌስቡክ ገጻቸው ላይ እንዳስተዋወቁት አስማተ ሰለሞንን ለመዋረስ እንጠቀምበታለን፣ ገንዘብ ለማውረድ እንጠቀምበታለን፣ ለመሰውር እና ለሌሎች ረቂቅ ሚስጥሮች እንጠቀምበታለን ያሉት ይህ መሶሻ መንገዳቸው ነው። ሌላው በጣም አደገኛው እና መሶሻ መንገዳቸው ምንድን ነው? እንግዲህ አስማቱ ሲሰራ ይሏቸዋል በአርባ ደቂቃ ውስጥ አስር ሚሊዮን ዶላር የማውረድ አቅም አለው ብለው ነው በፌስቡክ ገጻቸው ላይ የሚያስተዋውቁት። እና ምንድነው ይሄ ነገር ብዬ አንዳንድ ነገሮችን ስመለከት ካየሁት ነገር ውስጥ ነው። ይህንንም ጠቅስላችሁ እና በእንደዚህ አይነት ነገር አትሸወዱ እባካችሁ፣ ሰዎች ያላችሁ ይበቃችኋል። በተለይ የተጨበረበረ ነገር የበዛበት ነገር ላይ በአቋራጭ መንገድ ለመክበር የምትሞክሩ ሰዎች ያላችሁንም ታጣላችሁ። ልክ አሁን ታማ ተኝታለች የተባለችው ሴት እንዳጣቸው ማለት ነው። እንግዲህ ቤት ውስጥ የሚኖሩ ብዙ ሰዎች ሊኖሩ ይችላሉ። ልጆች ሊኖሩ ይችላሉ። ባለቤት ሊኖሩ ይችላል። ኤቨን ብቻዋንም ብትሆን ለፍት ያገኘችው ገንዘብ ከሆነ ለምን ታጠዋለች? በዚህ አይነት ሁኔታ ለምን ለሕመም ትደረጋላችሁ? ለምን ጤናችሁ ይቃወሳል? ባላችሁ ነገር ባላችሁ ነገር መኖሩ ነው የሚሻለው። እና በዚህ አይነት ሁኔታ የሚመጡ ሰዎችን እባካችሁ ተጠንቀቋቸው። ሌላው እንግዲህ አሁን እየተነገደ ያለው በገዳም አባቶች ስም ነው። በንጹሐን ገዳም አባቶች አሁን እሱ ያቃጥላል። ከምሬ ነው ምላቸው እዛ ላይ ተብሏል እንግዲህ ገና ሲያስተዋውቃቸው ከገዳም የመጡ አባቶች አሉ ልባን ዘከር በተባለ ዶላር የሚያወርድ እጣን እንደዚ አይነት ነገር ይሰራሉ ተብሎ የተነገረው ስለዚህ እነዚህን የገዳም አባቶች ንጹሐን አባቶችን ስም የሚያጠለሹ የገዳም አባቶች ባይኖሩ ወይም ደግሞ ገዳም ይኖራሉ የሚባሉ አባቶች ባይኖሩ ኖሮ የንጹሐን ገዳም አባቶች ስም ባልተነሳ ነበረ አንዳንዶች እንግዲህ ከስንዴ መካከል እንክርዳድ አይጠፋም አለ። አንዳንዶች በሰሩት ስህተት በሚሰሩት ስህተት በሚሰሩት ከእግዚአብሔር ጋር የሚያጣላ ኃጢአት የተነሳ የንጹሐን ሌት ከቀን ሳይሉ ብርድ ፀሐይ ሳይሉ የሚጸልዩና ሀገራችንን በጸሎታቸው የሚጠብቁ አባቶችም ስም አብሮ ይነሳል። ይሄ በጣም ያሳዝናል። ከምሬ ነው ምላቸው ከምሬ ነው ምላቸው። ሁሉም ቦታ ላይ እንግዲህ የሚዘባርቅ አይጠፋምና አንድ እሱ ያማል እንግዲህ፣ በገዳም አባቶች ስም እንዲህ አይነት ማጭበርበር መሰራቱ ማለት ነው። ሌላው በዚህ ጉዳይ ላይ ተሳታፊ የሆነው የሚሸወዱ ሰዎችም ያናድዳሉ። አተርፍ ባይ አጉዳዮች ስለሆኑ ነው። የዛኛውንም ሰይ ስትመለከቱት እየተነገረው የሚደግሙ አባት አሉ። ዶላር ይዘግባ እንደዚህ አይነት ነገር አሰራ ሲባል ሰው እንዴት ይሽላል? አእምሮ ውስጥ መምጣት ያለበት ነገር አስማት እስከተባለ ድረስ ተንኮል እንዳለበት ነው ተጠራጥሬ ያለው ብሏታል። ግን ገንዘቡም አጓጉቶታል ማለት ነው እና እስከ መጨረሻ ብሄር ኖሮ አስራ ሦስት ሚሊዮን ብር አስገባ ነው እንግዲህ የተባለው። እዚያን ያህል የማይኖር ከሆነ ሰባት ሚሊዮን ብር እኛ ጋለ ቀሪውን አስገባ ነው የተባለው። ቀሪውን ብር ቢሆን ቀላል አይደለም። ቀሪውን ብር ቢሆን ቀላል አይደለም። በእንደዚህ አይነት ሁኔታ አይናችሁ ላይ እየደገመው እንግዲህ፣ ሰውየው ያኛው ጓደኛው ደውሎ ሲጠይቀው ተጠንቀቅ ብሎ ስለ ግቢ ገብርኤል ሴት የነገረው ሰው ያለው ምንድነው? ሌላ ምንም አይደለም። አይንህ ላይ ነው የሚደግሙት። አይናችሁ ላይ የሚደግሙ የጠንቋይ ተላላኪዎች ከመቸም ጊዜ በላይ በርክተዋል። አስገብተው ባዶ ቤት ዘግተው ሻማ እያበሩ ዕጣን እያጨሱ እንደዚህ እንደተባለው አይነት ዕጣን ምንድን ነው የሉባን ዘከር እንግዲህ በአረበኛ ነው ብላለች አንዷ ማብራሪያ ስትሰጥ። አን አረበኛ የሚሆን በምን እሱ ለውጥ አያመጣም። ዞሮ ዞሮ ዕጣን ነው እንግዲህ ያዕጣን ወይ በሚጨስበት ሰዓት ላይ የማደንዘዝ ኃይልም ሊኖረው ይችላል። አን ነሆን ስለዛ ብዙም እንትሩ ስለሌለኝ እርግጠኛ ሆኜ አልነግራችሁም። ዞሮ ዞሮ ግን ይህንን ዕጣት ምክንያት በማድረግ አይን ላይ እየደገሙ ሻማ እያበሩ ሰዎችን የሚያደነዝዙ የከተማ ማፍያዎች እየተፈጠሩ ምናልባትም እየበዙ እንደሆነ ግን መናገር ይቻላል። ከዚህ ሴት ወይም ደግሞ ከዚህች እህት ቪዲዮ ላይ በምነሳት ማለት ነው እንግዲህ፣ እንደዚህ አይነት ነገሮችን እንዴት እናስቀር የሚለውን ነገር ስንመለከት አንደኛው ለገንዘብ ለገንዘብ በዚህ ደረጃ ለመጓጓት ነው። በዚህ ደረጃ ማለት ነው ሰዎች ጉጉት እሳት ሆኖ ሲያቃጥላቸው ነው ወደ ስህተት የሚሄዱት፣ በተለይ ገንዘብን በተመለከተ ማለት ነው እና ገንዘብ የኃጢአት ስር እንደሆነ መጽሐፍ ቅዱስ ይነግረናል እና ያንንም ልብ ማለት ያንንም ማስታወስ ግድ ይላል። ከዛ ውጭ ደግሞ በተለይ ደግሞ ብዙ ጊዜ እንደዚህ ድግምት፣ ጥበበ ሰለሞን ምናምን ሲባል ሰዎች ቆም ብለው ሊያስቡ ይገባል። በተለይ ደግሞ በትክክለኛው መንገድ አማኞች ከሆኑ ማለት ነው አማኞች ከሆኑ ግማሽ ታቦት ግማሽ ጣዖት የሆኑትን አይደለም እያልኩ ያለሁት። ጧት ቤተክርስቲያን ሄዶ ከሰዓት ጠንቋይ ቤት እየሄደ ግማሽ ቀን ቤተክርስቲያን ሄዶ ግማሽ ቀን ደግሞ የቅዱስ ድንግል ማርያምን ዝክር አብላለሁ የሚል አላጋጭን አይደለም እያልኳቸው ያለሁት። በትክክለኛ መንገድ እግዚአብሔር የሚያውቅ ሰው እዚያ አይነት ስህተት ውስጥ አይወድቅም። እዚያ አይነት ስህተት ውስጥ አይወድቅም። በድግምት የመጣን ገንዘብ አይፈልግም። በአስማጥ የመጣን ገንዘብ አይፈልግም። ምክንያቱም ያ መንገድ የዲያብሎስ መንገድ እንደሆነ ስለሚታወቅ ማለት ነውና፣ ስለዚህ እባካችሁ ተጠንቀቁ። አለበለዛ ግን ገንዘብ አጓግቷችሁ ደጋግሜ እንዳልኩት አተርፍ ባይ አጉዳይ ከሆናችሁ እጃችሁ ላይ ያላችሁ ያለውንም ለበይ ነው የምትሰጡት፣ ለበይ ነው የምትሰጡት እና ልትጠነቀቁ ይገባል። ይህንን እውነት ይህንን ክስተት ያቀራሽን እህት ግን እግዚአብሔር ይባርክሽ ማለት እፈልጋለሁ። ብዙዎች ያንን ቪዲዮ አይተው ይጠነቀቃሉ ብዬ አስባለሁ። ስለዚህ ከመቼውም ጊዜ በላይ እንግዲህ ድግምታሞች፣ ጠንቋዮች፣ አስማቶኞች በስተዋል እና እግዚአብሔር ይጠብቀን። ግን እግዚአብሔር ይጠብቀን ደግሞ ራሳችንን ስንጠብቅ ነው እና ራሳችንን እንጠብቅ ማለት እፈልጋለሁ። ስለዚህ አጠቃላይ ቪዲዮን እንድትመለከቱት እየጋበዝኩ እኔ በ በዚሁ እሰናበታለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። በድጋሚ እስክንገናኝ ድረስ በያላችሁበት ሰላም ግን በጣም ፓወር ያለው ነገር ስለሆነ አሁንም ብዙ ዶላር ማውረድ ስለምንችል ተጨማሪ ዕጣን ከገዳም እንዲላክልን ማድረግ አለብን። ለዛ ደግሞ 9990 ብር እያንዳንዳችን ወደ አካውንታቸው ማስገባት አለብን ይባልና፣ 9990 ብር አስገባው ወደ ሰጡኝ አካውንት። በማግስቱ ገዳም ሄዶ ዕጣን ያመጣል የተባለው ልጅ ደወለና፣ የገዳም አባቶቹ 13 ሚሊዮን ብር ካልገባልን ምንም አይነት ዕጣን አንሰጥም ብለዋል ተባለ እና እንዴት ይሻላል ይሄ ነገር ስላቸው፣ እኔ ጋር ሰባ ሚሊዮን አለ አንተ ጋር 5 ሚሊዮን ካለ እናስገባላቸውና ስራውን እንስራ። መቼም ይሄን ሁሉ በሚሊዮን የሚቆጠር ዶላር እያየን በዚህ በትንሽ ብር ይህን ስራ ማጣት የለብንም፣ ቶሎ ቶሎ ሰርተን ማውጣት ነው ያለብን አሉኝ። እኔም ዶላሩን ስላየው አምኛለው፣ ውስጤ ግን የሆነ ጥርጣሬ አለ። ከዛ አንድ ጓደኛ ጋ ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቁብኝ በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት ሀያ ሚሊዮን ስትለምን እምቢ ያለችውን ቤት በ15 ሚሊዮን ሸጣ ብር ሰጥታቸው ከዛ በኋላ ልታገኛቸው አልቻለችም። አሁን ከባድ ህመም ላይ ናት። እኛ እያስታመምናት ነው የምንገኘው ወደ ራሷ እንድትመለስ። ና እንዲች ብለህ እንዳታስገባ ሳጥኑን ከፍተ ብታየው ጨርቅ ነው የምታገኘው ውስጡ አለኝ። ና ሰውየው የሚደግመው አይንህ ላይ ነው። እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ የቤቱ ቁልፍ ደግሞ እንደ አጋጣሚ እኔ ጋር ነበር። የሳጥኑ ቁልፍ ግን እነሱ ጋር ነበር። ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው እዛ ውስጥ። ዳወለና አንደኛው ሰውዬ እኛ አስገብተናል፣ ብሩን አስገባህ አንተ አለኝ። ቆይ አስገባለሁ አልኩትኝና ባንክ ጓደኛ ነበረኝ። እስኪ ወደዚህ አካውንት የገባ ብር አለ ስለው እኔ ካስገባው ዘጠና ዘጠኝ ሺህ ብር ውጪ ሌላ ምንም ብር የለም ነበር። እና በጣም ተጠንቀቁ እነዚህ በሃይማኖት ስም የሚነግዱ ሌቦች ናቸው። በተለይ ሀብታሞችን ታርጌት እያደረጉ በብዙ እያጭበረበሩን ያሉት እባካችሁ ተጠንቀቁ ብሏል።